አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተከታታዮች እንደናቸው የቻናል ተከታታዮች፣ ዛሬ በደረቀው ለሊት እናቴን ቀስቅሼ ከእናቴ ጋር ምን ምን እንዲያወራሁኝ አዳምጡ። ጧሪሽ ቀባሪሽ ማነው እያልኩ ነው የጠይቋል። በደረቀው ለሊት ከእንቅልፏ ቀስቅሼ አዳምጡማ። እምትለኝ ማን ይሆናል ብላችሁ እሺ፣ ጧሪ ቀባሪ ሴት ልጆች አሏት ወንድ ልጆች አለን፣ ማን ይሆናል ብላችሁ ትገምታላችሁ?

ዴላ ሰው ናት። ዴላ ሰው ናት። ዴላ ሰው ናት። ራህማት የሆነች ልጅ ናት። ትጦርሻለች መሪየም ጋር እሷ አንታያት በቃ አጉል በአማች በአዲስ አማች

ይህን ይመስላል። ብዙ ነው ያወራነው፣ ሪከርዳችን እንዳይረግምባችሁ። ምንድን አለች መጨረሻውን፣ ምንድን አለች መስላላችሁ? መጦሪያ ሳይደርስ ጉልበት ሳይደክም በቃ ልክ እንደ አባታችሁ ወደ አኼራ ብህርኩ ነው የምትለው። ሁልጊዜም ይሄ ነው እና የመሰለኝ በቃ አንተ ትላለህ ነው ብላለም ነበር የመሰለችኝ፣ ግን አንተ አላለችኝ። በኋላ ነው የተመለሰችው። እና ሁላችሁም አላህ ጤናዋን እንዲሰጣት እስቲ ሁላችሁም ዱአ አርጉልኝ። ይሄን ቪዲዮ ያያችሁ ሁላችሁም፣ ያማታል። የደም ብዛት አለባት። አሁን በቅርብ ጊዜ ና የደም ብዛት የሚባል በሽታ ይዟታል ማለት ነው። ይሄ የደም ብዛት ደግሞ የመጣው ከምንድን ነው? ከምጣዲ ከምጣዲ። ያው እኛ ቤት ደስ ድግስ ነው ያገባውም ትዳር የያዘውም ትዳር ያላዘውም አይለይም። አንዲ ቀን ግርም ይለኛል ወላሂ አንድ ሞሰብ ያው ሞሰብ ያውቅለም አንድ ሞሰብ እንጀራ ተጋግሮ በመናግስተው አንድ ሞሰብ እንጀራ ነው የሚጋገረው። ያ ማለት በቃ የእሷን እጅ ሳይቀምስ የሚያደር የለም። ሁሉም ያውቃል። ወላ ባለትዳር ወላ ትዳር የሌለው ጠዋት ይመጣል፣ ዴቦ ነው ቀን ይመጣል፣ ዴቦ ነው ማታ ይመጣል፣ ዴቦ ነው። የእሷን እጅ ሳይቀምስ እንቅልፍ የሚወስድ የለም። በቃ እኔ እስካሁን ድረስ ባየሁት እንዲሁ ከሌ ራሱን ችሎ ከእናታችን ቤት በቃ አለ አይደለም፣ እነዚህ ሶስቱ ነውቶች ሳይመገብ ራሱን ችሎ ትዳር የያዛል ብየም ማስበ የለኝም። ይሄም የሚታወቅ ነው። ምንም ነገር ያዝ እና ሁላችሁም ይሄን ቪዲዮ የምታዩ ለእናቴ ዱዓ አድርጉልኝ። አላህ ይሄንን በሽታ አይታወቅም፣ ስበቡላ አስባብ እንደው ከሰውነቷ ላይ እንዲያጠፋት። ይሄ ደም ብዛት የሚባለው ህመም በጣም ከባድ ነው። ከደም ጋር ከተለያየን በጣም ቆይተናል። እንደምታውት ብዙዎቻችሁ ታውቃላችሁ። በጣም ናፍቃለች። አሁን ላይ እኔ ራሱ በቪዲዮ ማየት ቢያንስ በቪዲዮ እንኳን ራሱ እንዳያት እንዳላያት አላ አይደለም፣ በጣም እምባዬ ነው የሚተናነቀው። አንድ ጊዜ የዛሬ ስንት ዓመት ነው ሶ አራት አመት አራት አመት ነው ምናምን አይቻት አዳሬን፣ ሁሌ በቃ ታሜን ያደርኩት ምስሏ ምናምን አምን። እንደ በፊት እንዳይኋት አይደለችም፣ ተቀያይራለች። ህመሙም አለ፣ ዲካሙም አለ። ሁሉ ነገራችን በቃ አላ አይደለም፣ የወንዱን የሚሴቱን የምትሰራው የኛና አትራት በጉልበቷ በስንቱ ነው፣ በእኛ ነገር በስንቱ ትጋጫለች፣ ምን ትላለች? እና ሁላችሁም ዱዓ አርጉልኝ ማለት ነው። ለእናቴ ዱዓ አርጉልኝ፣ አላህ አፊያን እንዲሰጣት፣ በሰላም እንድንገናኝ ዱዓ አርጉልኝ፣ የእናቴንም የናቴንም ሐቅን እንድንዋጣ ለሁላችንም ዱዓ አርጉልኝ ማለት ነው። ሌላ ምን ማለት እዚህ ጋር ይህን ቪዲዮ ምታው፣ ሁላችሁም አላህ ረጅም ሀያት ይስጣት፣ ይህንን በሽታ ደግሞ ይህን ሜዲየም ግፍፊት የሚባል በሽታ አለ ያጥፋላት ብላችሁ ዱዓ አድርጉልኝ። በዱዓ የማይጠፋ ነገር የለውም። ስለዚህ ሁላችሁም ዱዓ አድርጉልኝ፣ ዱዓ አድርጉልኝ። ሁላችሁም ይሄንን በሽታ እንዲጠፋ በጣም የምሰገው፣ በጣም በጣም እውነቴን ነው። አገኛት ይሆን አላገኛት ይሆን፣ አገኛት ይሆን አላገኛት ይሆን። ይሄ ደም ግፊት ደግሞ ድንገት ነው አይታወቅም። ታውቃላችሁ ብዙ ሰዎችን እንደዚያ እያደረገ እያስቀረ ነው እና ብዙ ጊዜ ያው ዱንያ አልሞላ ነው እንጂ አሁን ላይ በጣም ነው እኔም የናፈቀችኝ፣ እሷም ምስልህ ጠፋኝ እያለች ነው እና ኢንሻአላህ በሰላም እንዲንገናኝ ዱዓ አድርጉልን ማለት ነው። እናቴን አፍያዋን እንዲመልስላት ከዛ እንደገና ደግሞ የእሷንም ሀቅ እንዲወጣ እሷ የምታስበው ቅንጭላቷ ላይ የምታስበው እንያያቸዋ ነው። ልጅም ሳላስቸግር አባታችን በልጅነቱ ነው ያረፈው። ስለዚህ ልክ እንደሱ በሆንኩ ነው የምትለው። የእናንተን ሞት የእናንተን መከፋት መከፋት ሳልሰማ በቃ ልክ እንደ አባታችሁ እኔም በወቅቱ በተሸኘሁ ነው የምትለው። ሁልጊዜ ይህን ነው የምትለው። ስለዚህ ዱዓ አድርጉልኝ ሁላችሁን ማለት ነው ወዳችኋለሁ አክብራችኋለሁ ባላችሁበት ሰላማችሁን ያብዛልኝ በሰላም ለሀገራችሁ ያውቃችሁ ያሰባችሁት ያሰባችሁትን አላህ ያሳካላችሁ የታመመውን አላህ አፍያውን ይመልስለት የተቸገረውን አላህ ይስጠው የታመመውን አላህ ያሽረው ሁላችሁም እንደው አድርጉልኝ ሀገራችንን ሰላም አለህ ያርገ ሀገራችንን ሰላም አለመሆኑ ነው እስካሁን ድረስ እኔ የገባ ነበር እውነቴ ነው የሀገር ሰላም ማጣት ነው እጅ መልሽ የመጨናነቅ ባህሪ ይመጣል ብዬ ነው እንጂ አሁን ድረስ ትገባ ነበር ማለት ነው። ሰላም አለይኩም ወራህመቱላሂ ወበረከቱ